የአንድ ፓርቲ አስኳሉ ሐሳብ ነው። የደረጀ ሐሳብ የሌለው ፖለቲካ ፓርቲ የፈለገውን ማፍረስ ቢችልም፣ ለውጥ መፍጠር ቢችልም፣ ለውጥ ለመምራትና የሚያልመውን ለመትከል ይቸገራል። ብልጽግና ፓርቲ በኢትዮጵያ የፖለቲካ ፓርቲ ታሪክ ውስጥ ለመጀመሪያ ጊዜ ሀገር በቀል የሆነ እሳቤ ነድፎ የመጣ ፓርቲ ነው። በጣም የሚያሳዝነው ጉዳይ በጣም የሚያሳዝነው ጉዳይ ብልጽግና ለኢትዮጵያ ፍቱን መድኃኒት መደመር ነው ብሎ ሀሳብ ይዞ ሲመጣ ላለፉት ስድስት ዓመታት አሁንም ከሳሽ እንጂ አማራጭ ሀሳብ ይዞ የመጣ ግለሰብ፣ ቡድን፣ ፓርቲ አላየንም። ነገር ግን ነገር ግን በተቀዱ ሳቢዎች ላለፉት በርካታ ዓመታት የገጠሙንን ችግሮች ስለምናቅ የኢትዮጵያ ተፎካካሪ ፓርቲዎች አማራጭ ሀገር በቀል ሐሳብ ቢያቀርቡ ብልጽግና ለመማር ዝግጁ መሆኑን ከወዲሁ ለመግለጽ እወዳለሁ። ምክንያቱም ሐሳብ የለሽ ፖለቲከኞች ሀሳብ የለሽ ፓርቲዎች ለአጭር ጊዜ ድል የረዥም ጊዜ መከራን ያመጡብናል። ለታክቲካል ድል ስትራቴጂክ ሽንፈትን ያስከትሉብናል። ሀሳብ የነጠፈበት አካባቢ ማፍረስ ቢቀልም፣ መልሶ መገንባት ግን ፈተና ይሆናል። ለዚህም ነው አማራጭ ሀሳብ በሌሎች ፖለቲካ ፓርቲዎች ቢፈጠር ቢፈልቅ የተቀዳ አይደለም። ሀገርኛ ብልጽግና ለመማር ዝግጁ መሆኑን በድጋሚ ላረጋግጥላችሁ እወዳለሁ።